የዛሬ የዛሬው ቤታችን ጊዜያዊ እውነትን መሰረት አድርገን ሒሳብን ተመስርተን ወይም ተደግፈን ሒሳብን እየተማርን ያለልን ሀብት ማወቅ፣ መለካትንም ማወቅ መረዳት፣ ወደ አእምሮአችን ወደሚችለው መጠን መቀየር እንሄዳለን። በመጀመሪያ ደረጃ ይችን ነገር አንዴ ለመረዳት እንዲያመቸን ይችን ነገር እንረዳዳ። ሁላችሁም በየቤታችሁ በተለይ ከተማ ያላችሁ ይህን ያክል ሜትር ኪዩብ ውሃ ተጠቀማችሁ ሲባል ሰምታችሁ ታውቃ ይሆናል አንድ ሜትር ኪዩብ ተጠቀማችሁ ሲባል ምን ያክል ውሃ ነው? እሺ፣ አንድን እቃ እዚህ እንደምታዩት ወደ ታች አንድ ሜትር የሆነ እንደዚህ ደግሞ አንድ ሜትር ወደዚያ ደግሞ አንድ ሜትር አያችሁታል። ይህን ያክል የሆነ አንድ በርሚል አራት ማዕዘን ሆኖ ማለት ነው አራት ጎን ሆኖ አንድ በርሚል ብታዘጋጁ አንድ ሜትር ኪዩብ ወይም አንድ ኪዩቢክ ሜትር ውሃ ማለት በዚህ ሙሉ ማለት ነው። ያ ማለት አንድ ሺህ ሊትር ማለት ነው ወደ ሊትር ስንቀይረው አንድ ሜትር ኩብ ውሃ ተጠቅማችኋል ሲባል አንድ ሺ ሊትር ውሃ ተጠቅማችኋል ማለት ነው ከዚህ እንነሳና አንድ ሺ ሊትር ደግሞ ወደ በይሄ ሀያ አምስት ሀያ አምስት ሊትር በሚይዘው ቢጫው ጀሪካን በሚባለው በሱ ስናስበው አርባ ጀሪካን አካባቢ ማለት ነው ሚችን ያዛችሁልኝ አይደል አንድ ኪዩቢክ ሜትር ውሃ ማለት አንድ ሺ ሊትር ማለት ነው። አንድ ሺ ሊትር ማለት በ25 ብናካፍለው አርባ ጀሪከን ውሃ ማለት ነው። በቃ አሁን እንግዲህ ሂሳብ መማርን ጥቅሙ አሁን ግድባችን ሰባ አራት ቢሊየን ሚሊየን አይደለም፣ ሰባ አራት ቢሊየን ኪዩቢክ ሜትር ውሃ ገድቦ ይዟል። ይህ ማለት አንድ ሜትር ኪዩብ አንድ ሺህ ሊትር ከሆነ ወደ ሊትር ስንቀይረው ሰባ አራት ትሪሊየን ሊትር ውሃ ይዟል ማለት ነው። አሁን ይህ ማለት ምን ማለት እንደሆነ ወደ አእምሯችን ስናስገባው ሰባ አራት ትሪሊየን ሊትር ውሃ አቁቶ ይዟል ማለት ወደ አእምሯችን ስናስገባው ምን ያክል እንደሆነ መጠኑ የኢትዮጵያን ሕዝብ እንበልና 140 ሚሊየን ነው ብለን እናስብ። 110 ይሉናል፣ 120 ይሉናል፣ 130 ይሉናል። እኔ 140 ሚሊየን ነን ብለን እናስብ። 140 ሚሊየን እያንዳንዱ አንድ ቤት ውስጥ አንድ ቤተሰብ አባል አቬሬጁን ወሰድኩና፣ አምስት አምስት አንድ ቤተሰብ የሚባለው አምስት ፋሚሊ ቢኖረው እናት አባት ሆኖ ሶስት ልጆች አምስት፣ አንድ ቤት ውስጥ አምስት አምስት አንድ አባወራ አምስት ሰዎች አሉት ብለን ብንወስድ ይሄ 140 ሚሊየንን በአምስት ስናካፍለው ስንት አባወራ ይኖረናል ማለት ነው? 28 ሚሊየን አባወራ ይኖራል ብለን እናስብ ራፍሊ። 28 ሚሊየን አባወራ። አሁን ይህ 28 ሚሊየን አባወራ በቀን በቀን አንድ ሜትር ኪዩብ ውሃ ቢወስድ ከአባይ እየጨለፈ ተቋጥሮ ተቀምጦ በቀን ይሄ 28 ሚሊዮን አባወራ አንድ አንድ ሊትር በቀን ቢያነሳ በአንድ ቀን ውስጥ ስንት ሊትር ይነሳለታል ማለት ነው? አንዴ የተሞልቶ ከዛ በኋላ አይጨመርም እና ባለበት ምን ያክል መቋቋም እንደሚችል ላሳያችሁ ነው። በአንድ ቀን 28 ቢሊየን ሊትር ውሃ ይነሳለታል ማለት ነው። 28 ሚሊየን አባወራ ነበር አንድ ሺህ አንድ ሺህ እያንዳንዱ ሲያበዛ በአንድ ሺህ ሳያበዛው 28 ቢሊየን ሊትር በየቀኑ ይነሳለታል። ይሄንን 74 ትሪሊየን ሊትር ውሃ በ28 ቢሊየን ሲካፈል ለአንድ ቀን እንግዲህ 28 ቢሊየን ሊትር ነው የሚያስፈልገው ብለናል። ለአንድ ቀን ሶ ለስንት ቀን እንደሚሆን በቀን ይሄን ያክል ይሄን ያክል ከተነሳለት ለስንት ቀን እንደሚሆን ለማግኘት 74 ትሪሊየንን በ28 ቢሊየን ሳካፍለው 2642 ነጥብ 8 ምናምን ምናምን ቀን እንደሚቆይ ያሳየን ቀን ይህን ቀን ወደ አመት ለመቀየር በ365 አካፈልኩኝ። አንድ አመት 365 ቀን ስላለው ስንት ሆነ? 7 ነጥብ 24 ሳምቲንግ። ይህ ማለት ሰባት አመት አስባችሁታል። አንዴ ከሞላ በኋላ ምንም ሳይጨምርበት እያንዳንዱ ቤተሰብ የኢትዮጵያ ሕዝብ በሙሉ ማለት ነው አባዋራው? 28 ቢሊዮን ያልኳችሁ በየቀኑ በየቀኑ አንዳንድ አንድ ሺ ሊትር ውሃ እየሄደ ቢጨልፍ ሰባት አመት መጠቀም ይችላል አሁን አያችሁት ምን ያክል ብዙ እንደሆነ ወደ አእምሯችን አስገባነዋል አንዳንዴ ከባድ ቁጥር ሲነገረን ከግንዛቤያችን በላይ ስለሚሆን ምን ያክል እንደሆነ ለማወቅ የምንረዳውን ነገር እንዲህ ሂሳብ ማወቅ እንዲህ ለመረዳት ይጠቅማል ውድ ቤተሰቦች ውድ ወዳጆች የዛሬውን በዚህ ጨርሻለሁ። መምህር መዋመር ነኝ ከማሜ ማት ዩቲዩብ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እንጂ እና ሌሎችንም ከሶስተኛ እስከ አስራ ሁለተኛ ክፍል ተማሪ ልጆች ያሏቸው አስተምሩ።